ሰላም እናንተ ተመልካቾች እኔ ዶር ረቫቲ ራማስዋሚ ነኝ ከአፖሎ ሆስፒታል ሴኩንደራባድ ከእናንተ ጋር በጣም ቀላል ትንሽ ነገር ቢሆንም በጣም ጠቃሚና አስፈላጊ የሆነ ስለ ላፓሮስኮፒክ ቱቤክቶሚ ወይም የቤተሰብ እቅድ ልዩ ጉዳይ መናገር እፈልጋለሁ ብዙ ሴቶች ቱቤክቶሚ ማድረግ ሲጠብቁ እና ለብዙ ዓመታት ይዘግያሉ ከዚያም አልፎ ያልተፈለጉ እርጉዳን ጋር ወደ እኔ ይመጣሉ ስለዚህ ሂደቱን እና መቼ እንደሚደረግ ከእናንተ ጋር ማጋራት አለብኝ ላፓሮስኮፒክ ቱቤክቶሚ ስራ ነው። ይህን ሲደረግ ልጅ ማውለት ሲጨርሱና ተጨማሪ ልጆች ማግኘት ካልተፈለጋችሁ ነው። በጣም ቀላል ሂደት ነው። በሆስፒታል ለስድስት ሰዓታት ብቻ መቆየት ያስፈልጋል። ቀኑ ሲያበቃም ሁሉም ስራዎት ለመስራት ትችላላችሁ። ስለዚህ በአርብ ቀን ካቀደዱት በኋላ በሰኞ ወደ ስራው መመለስ ትችላላችሁ። እውነታው አንድ ቀን እረፍት ብቻ ያስፈልጋችሁ። ላፓሮስኮፒክ ቱቤክቶሚ ሲደረግ ሁለት አይነት ሂደቶች ማድረግ እንችላለን። አንዱ በዙቡን በመቃጠል ትንሽ ክፍል ማውጣት ነው። ሌላው ደግሞ ቱቡን በክሊፕ መያዝ ነው። ከዚህ ሁለት ውስጥ የትኛውንም ቢደረግ በወደፊት እንደገና መጽናፍ እጅግ አነስተኛ እድል አለው። ይህ ቴክኒክ ውስጥ ደግሞ አልፎ ማለት የሚችሉ ጉዳዮች አሉ፣ ግን እጅግ አስደንጋጭ ነው። እናንተ ልጅ ማሳደጎውን በተሟሉ ከጨረሱ በኋላ እባኮትን ይህን ሂደት እንደ እጅግ ደህናና በተሻለ መንገድ የመጽናፍ እንዲከለክል ይመርቱ። አሁን አማራጭ ያለው ደግሞ የሚታወቀው የማህፀን ውስጥ የሚገባ የመጽናፍ መሳሪያ ነው። ይህም መድኃኒት የተደረገ ወይም ያልተደረገ ሊሆን ይችላል። ይህ አማራጭ ነው። ግን በቀዶ ጥገና መንገድ ለሚመሩ ከሆኑ ይህ ከቀላሉ እና ከደህናው መንገዶች አንዱ ሲሆን ከስራው ወይም ከቤተሰባው ብዙ ጊዜ አያጠፋችሁም። አመሰግናለሁ ጓደኞች።